ተስማ አባቶች ስንመጣ ይዘን የመጣ ነው። መሳሪያ ሁሉ የማይችለው እስካሁን ብዙ መሳሪያዎች ተፈብርከዋል፣ ብዙ መሳሪያዎች ታሽተዋል። ሚሳይል ቢሰራ መቃወሚያ ተሰርተዋል፣ ድሮን ቢሰራ መቃወሚያ ተሰርተዋል። ለዚህ መሳሪያ ግን እስካሁን መቃወሚያ የለም። የዚህ መቃወሚያ መስራት አይችሉም። ስለዚህ ዛሬም ነገም ለዘላለም ያሸንፋል። ደካሞች ጦር ያወርሳሉ፣ ደካሞች ክላሽ ያወርሳሉ፣ ደካሞች ጥይት ያወርሳሉ፣ ደካሞች የሚገል ነገር ያወርሳሉ። እኛ ግን የኛ አባቶች የሚፈውስ የሚያድን የሚያንጽ፣ የሚያሻግር የሚጠብቅ ነገር ሰዎች ሲመርቁ በረሃ ያሉ ሰዎች ልጆቻችን ናቸው። በስሜት የገባ ይኖራል። በጓደኛ ግፊት የገባ ይኖራል። በጥቅም ፍላጎት የገባ ይኖራል። ይህንን መሳሪያ ሳናነሳ በፊት እንወዳችኋለን። ኑ እንበላቸው፣ እንወዳቸዋለን። ካላችሁበት በረሃ፣ ካላችሁበት ቦታ፣ ከተደበቃችሁበት፣ ብሔር፣ ሃይማኖት፣ አማራ፣ ኦሮሞ፣ ጉራጌ፣ ትግሬ አንልም መጥፎ ነገር

ገራ የሚንተረከቡት ዝግጁ ናችሁ? ዝግጁ ናችሁ? ይሄን የያዘ ወደኋላ አይመለስም። ይሄን የያዘ ሰፈር ላይ ይቀራል። ይሄን የያዘ ሱስ፣ ሺሻ፣ ጥቅማ ጥቅም፣ ሹፍሮ ነገር ውስጥ አይገባም።